አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የስሱ ሰለምቲዋ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ከመዳም ኩሽና የመዳም ቅመም ነኝ ብቅ ብያለሁ። ውድና የተከበራችሁቶች እንግዲህ ስትገቡ ቪዲዮን ላይክ ላይክ እያረጋችሁ፣ ለምንድን ነው ሰብስክራይብ የማታረጉት? ዛሬ የወቀሳ ጊዜ ነው። እንደዚሁም ለምን ሰብስክራይብ አታረጉኝም? ለምን ላይክ አታረጉም? አይከፈልበትም። መልካምነት ለራስ ነው። በቅንነት እኛ የመዳም ቅመሞችን ያላበረታታችሁን ማንን ለማበረታታት ነው እየተነሳችሁ? ይላል እኔ በጣም ደህና ነኝ አልሐምዱሊላ። በጣም ጠፋሁን? እንደው የሚባለው ያው ላይ ብላ ይገባለሁ ግን ምንም ሰው የመጠልኝ አይደለም። ደምሩኝ በቅንነት አይከፈልበትም። እኛስ በሳችን ሀበሻው ግን በቃ ምንተባበር እንደሌላው ዜጋ በጣም አሪፍ ይመስለኝ ነበረ፣ ግን እኛ ጋር አንተባበርም ማለት ነው። አጋጣሚ አቡዳቢ ከተማዋን ላሳያችሁ ያለሁበት ተሽከርከሪና በገዛ ሀገሪና

አቡ ዳቢ ሁለተኛው ሀገሬ ማለት ነው። የኔ ቆንጆ ሀገር ማለት ነው። እና ወዶች ይ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አይከፈልበትም። እና ምንድ ነበር ልላቸው የነበረው እኔ ኮበል ነው፣ ተሳዳቢ ወይ ቦሌት ፖለቲካ የሚነገር ሰው ብንሆን እስካሁን አቤት እንዴት ተከታተላችሁ ነበር። ግን ምንም ያው እኛውን ዝምተኛ ስለሆን ነው፣ ፀባያተኞች ስለሆን ነው እንጂ ልሙህም ማፊ ሙሽከላ። ትግስት ነው፣ ትግስት የሰውዲ ትግስት ታለቅ አስብሎ የማይደረስበት ነገር የለም፣ ይደረስበታል። ዋናው ነገር ትግስት ነው። አላ ትግስት ይስጠን። ሶብር ከምንም በላይ ማለት ነው። ሀባይ ቢ አብሽሩ፣ ገና ጀማሪም ለሆናችሁ እንደኔ አብሽሩ፣ ትግስት አድርጉ፣ ተስፋ እንዳይቆርጡ፣ ተስፋ አይቆረጥም። ትልቅ ደረጃ ለመድረስ ፈተና አለው፣ ይፈተናል። ይሰው ይገና በጣም እንደክመን ምናምን ውጤቱ ያኔ ያምራል ማለት ነው ውጤት ሲኖረው በረኮና ወጥቼ፣ አሁን ተባሁት ሳይነስ እየቀሰቀሰብኝ አፍንጫን ላይ በቃ በጣም ነው ሳይነስ ያለብኝ። እስኪ ለሳይንስ መድኃኒት ያላችሁ ደግሞ በዚህ አጋጣሚ ንገሩኝ ማለት ነው። በጣም ነው እንትን ያለው። አይኔ ሁሉ ራሱ ይበላኛል አይኔ አሁን ደግሞ ብርዱ ጋራ በጣም ነው የሚያመኝ ማለት ነው። አይኔም አፍንጫዬ በጣም ነው የሚያስነጥሰኝ። ከኢትዮጵያ ጥቁር አዝሙር ዘይት አስመጥቼ ነበር ጠጥቼ በሻይና ቡና ጋር ምናምን እንደዚህ እየጠጣሁት ነበር። ማርም አስመጥቼ ነበር፣ ግን ለውጥ የለውም። ማ ለውጥ የለውም በተለይ ብርድ ምናምን ሲሆን በቃ አሁን ብርድ ገባ ደግሞ እዚህኛ ጋር በጣም ነው የሚያስቸግረው ማለት ነው። መላ በሉ ሹኬ በቃ ሹክ በሉኝ ማለት ነው። እና በያለንበት አ ካፊያችንን ይስጠን፣ በለንበት ካፊያችንን ይስጠን። አላህ ይጠብቀን ከምንም በላይ ደግሞ ማለት ነው ውዶችዬ። እና ወደ ሀገር እንግባ ደግሞ እኔ ወደ ሀገሬ እንግዲህ ሂጂ ሂጂ እያለኝ ነው ለህር ነው ሰብስክራይብ አድርጉኝ። እናንተ የሚጠበቅባችሁ ሰብስክራይብ ነው፣ ከእናንተ የምጠብቀው የምትጠብቁ። አዎ እንደዛ ነው። ኢትዮጵያ ገብቼ ኢትዮጵያን አሳያችኋለሁ ኢትዮጵያን ናፈቃችሁ ካላችሁ ማለት ነው እ እንደዛ ነው። ስልኬ ካሜራው ነው ምንድነው ነገሩ? ምን ያለውን ኩታልኝ ስልክ ገዝቼ ነበረ? ሀበሻ፣ እንደ ሀበሻ ነጋዴ አለ። በዓላ ቆይ ማ በዚያ በስልክ አዲስ ሌላ ቪዲዮ ነው የምሰራላችሁ እያሳየሁ ማለት ነው። በጣም ነው እኮ የከሰርነው። ሀበሻ አልፍልን፣ ምቀኛ። ወላሂ እንደ ሀበሻ ምቀኛ የለም እኮ። ውይ ውይ ውይ! እንደዚህ እኮ ነው እንደው፣ ሀበሻ እንደው። እኔ ሀበሻ ባልሆንኩ ብዬሽ ነው በቃ። አንዳንዴ ይላል ሀበሻ ባልሆንኩ፣ ምክንያቱም እንደ ሀበሻ ምቀኛ የለም ምቀኛ አንዲት ልጅ ላይ ብላይ ስልክ ትሸጥልናለች። ሻጣችልኝ እንጂ ላከችልኝ፣ ሲ መጣ ስልኩ አይሰራም፣ አይሰራም። ገባሽቱ ስልክን ኮል ላይ ምንም ነገር እንዳገዙ ምንም ነገር እንዳትገዙ፣ እንደዛ ነገር ግን በዛ ስልክ በሌላ ቪዲዮ መጣለሁ። እናማ ምን ልላችሁ ነበረ? በቃ የብዛሪው ዶይ ይመስላል። ይህን ያህል ብቅ ካልኩ በቪዲዮ እንጂ ሰብስክራይብ እያደረጋችሁ እናንተ የመዳም ቅመም የመዳም ከመዳም ኩሽና ነው። እኛ ብቅ ያለናችሁ ከመዳም ኩሽና ነው። ብቅ ያለና ወይ ያው ኩሽና የመዳም ኩሽና ነው ያለ ነው። ሰብስክራይብ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረሕመቱላሂ ወበረካቱ።